በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ መጋቢት ስድስት በዚህች ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማይትነት አረፈም። ይህም ቅዱስ ከእስክንድሪያ ሰዎች ወገን ነው። በማገባባት በመገፋፋትም ከክርስቲያን አውጥተው ወደ እስልምና ያስገቡት። በእምነታቸውም ጥቂት ጊዜ ኖረ። ፍዩም በሚባል አገር ለአንድ ክርስቲያን ሰው የተዳረች አንዲት እህት ነበረችው። ወንድሟ የክብር ባለቤት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሃይማኖት እንደተወ በሰማች ጊዜም ታላቅ ሐዘንን አዘነች። ከዚህም በኋላ እንዲህ ብላ ወደ እርሱ መልእክትን ላከች። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እንደ አንተ እንደ ካድከው ከምሰማ በክርስትና ሳለ የሞትህ መርዶ ቢመጣልኝ እወድ ነበር። ከዚያም ከቅዱሳት መጻሕፍት ጠቅሳ ጻፈችለት። በደብዳቤዋ ፍጻሜም እንዲህ ብላ ጻፈች፤ ከዛሬ ጀምሮ ወደ ክርስትናህ ካልተመለስክ ይህቺ ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች ዕወቅ። ከቶ ፊትህንም እንዳታሳየኝ መልእክትም ቢሆን አትላክልኝ። የእህቱንም መልእክት የመልእክት ደብዳቤ ባነበበ ጊዜ መሪርን ባናለቀሰ ተጸጸተ። ፊቱንም ጸፋ፣ ጽሙንም ነጨ። ተነስቶም ወገቡን ታጠቀ። ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድሪያ ከተማ ውስጥ ተመላለሰ። እስላሞችም ባዩ ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምንም ምን አላውቅም ብሎ መለሰ። መኮንኑም ደግሞ የክርስቲያንን ሃይማኖት ትተህ ወደ እኛ እምነት ገብተሃል ገብተሃል ነበረ ምን ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን ሕይወትን አያያትም የእግዚአብሔር የቁጣው መቅሰፍት በላዩ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምናለሁ። እኔም ትውልዴ ከክርስቲያን ነው፣ አሁንም በክርስትና ይሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክርህ ካልተመለስክ እኔ የጸና ቅጣትን እቀጣሃለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚያም በኋላ ታላቅ ግርፋትን ገርፎ አሰረው። በእስር ጥቂት ቀናትም ቆየ። ከእስር ቤትም አውጥቶ ከምክሩ ከሐሳቡም ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱሱም ሕያው በምታደርግ ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማም ውጪ ታላቅ ጉድጓድ ቆፈሩለት እንጨትም መልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገርፈው ስጋውን በሰይፍ ሰነጣጠቁ ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግሥተ ሰማያት የሰማዕትነት አክሊልን ተቀበለ። ጸሎትና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለዲዮስቆሮስ መንገላሚን ዘተሴበ መልእክተ እህቱ ብጽት በጊዜ አንበበ ንትፈተ ስጋሁ በሐጺን እያስተጸበ ዋስተቃለለ አመየወዲ እዎ ካይበ ዛዘግተ ሳት ሙቀ ወዘነድ ላይበ በዚህች ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶሲዎስ የእረፍቱ መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዢ ዮልዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ክዶ ለረከሱት ጣዖቶች ዕጣን እንዲያጥን መሥዋዕትንም እንዲያቀርብ ፈለገ። ቅዱስ ቴዎዶሲዎስም እኔስ በሕያው እግዚአብሔር ልጅ በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ እማምናለሁ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሠራ ጅራፍ ገረፈው። ከዚያም ሰቅሎ ሥጋውን ሁሉ ሰነጠቀ። አውርዶም በእሳት በአጋሉት በብረት አልጋ ላይ ያስተኛው። ጌታችንም ከዚህ ሥቃይ ስጠብቆ አዳ ነው። ከዚህ በኋላ እጆቹንና እግሮቹን በረጃጅም ችንካሮች ቸንክረው እስከ ወህኒ ቤት ጎትተው በዚያ ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቆ ቆስጠንጢኖስ እስከ ነገሰ ድረስ በወህኒ ቤት ኖረ። ቆስጠንጢኖስም የመንግሥት ሥልጣን በያዘ ጊዜ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈታቸው አዘዘ። ከዚያም በኋላ ወደ ሀገሩ ተመልሶ በጵጵስናው ሹመት ላይ ሆኖ ምዕመናንን በበጎ አመራር እየመራ ኖረ። እድሜውንም ፈጽሞ በሰላም አረፈ። የፈጣሪውን በረከት ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቴዎዶሲዮስ፣ በእንተ ስማጽ ዘተዘብጠ ብዙሃ ዐመታተ ተሞቂሆ ዋኮ ህዳጠ ዲዮቅልጢያኖስ እልው ድህረ መንግስቱ ተፈልጠ ሃበዘ ትካት መንበሩ በትእዛዝ አምላክ ተመይጠ እስከ መዋሊሁ በህዳት ወበዛህን ተሰልጠ። በዚህችም ቀን በበረሃ የሚኖሩ እንጦንስና አርከሌዴስ ጻድቁ ዘሩፋኤል አረፉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ህሊና ከጽሮ ዘይረሳ ምንተኒ ወዘይጸብለ ዘሩፋኤል ሃቤከ እስመትጸር ነፍሴ መንኖ ዘበምር ይበቋካ ወበሰማይ ኢትሃድ ኪያየ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሰባት በዚህች ቀን የከበሩ ፊልሞንና አብላኒዮስ በሰማዕትነት አረፉ። በዚህች ዕለት ጻድቅ ንጉስ ቴዎዶስ አረፈ። በዚህች ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም